ወደ ውስጥ እንዳትገቢ። እሺ፣ በቃ ይቻል። ሄሎ፣ አካባቢው ላይ ናቸው አይደል? በቃ እየመጣች ነው። እረቅ ወዳለበት ቦታ ወስዱና አስወግዷት። ዛሬም ሳሮን እንደተለመደው ህይወትን ለማጥመድ ብዙ ነገር ብታደርግም እንዲሁም የሞት ድግስ ብደግስላትም ነገር ግን እሷ የዋህና ቅን ስለሆነችም ከዛ ቦታ ሳትሄድ በመቅረቷም እንዲሁም አሁንም ከአደጋ ተርፋለች ማለት ነው። በሌላ በኩል ደግሞ ዳዊት በራሷ በሳሮን ታግቷል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ በክፍል ሰላሳ ስምንት በባለፈው ክፍል ያየነውና የተመለከትነውም የህይወትን ልጅ ለመፈለግም ዳዊት ከቦታውም ድረስ ለመሄድ ስንመለከተውም ነበር ቪዲዮ ያቆመው። ዛሬስ ምን ተከሰተ፣ ምን ተፈጠረ የሚለውን የምናይና የምንመለከት ይሆናል ማለት ነው። ከዛ በፊት ግን አዲሶች ሰብስክራይብ በማድረግ የቻናሌ የቤተሰብ የሆኑ እላለውኝ። ታዲያ ዛሬ ዳዊት ታግቷል። ይህም እንግዲህ ሳሮን ባጠመደችው ወጥመድ ማለት ነው። በሌላ በኩል ደግሞ ሳሮን ስራ አለብኝ በማለትም ለመውጣት ስታስብም ውጭ ላይ ሩትና ሳሚ ያገኟታል። እናም ወዴት ነሽ በማለትም ሲጠይቋት እሷ አስቸኳይ ስራ እንዳለባትና መቆየት እንደሌለባትም በመናገር ተሎላ ትሄዳለች። በሌላ በኩል ደግሞ ወዲያው ሳይቆዩም ስልክ ይደወልላታል። ሩት ሩትም ስልኩን አናገረች። ይህም እንግዲህ ዳዊት እንደታገተና ሰዎቹም እንደያዙት ይነገራታል። እናም ሩት በጣም ደንግጣለች። ዳዊት በማያውቀው ነገር አደጋ ላይ ነው። በማለትም ዳዊት እዛ ተቀምጦ እኔ እዚህ መቀመጥ የለብኝም ዝም ማለት የለብህም በማለትም ትናግረዋለች። ይህም እንግዲህ ወንድሟ መሆኑ ነው። እናም ወዲያ አሁኑ ስልኩን በመዝጋትም ለመሄድ ስታስብም ሳሚ ይመጣል። ወዴት ነሽ ባክሽ ሲላትም አሁንም አስቸኳይ ነገር እንደገጠማትና እንዲሁም ዳዊት አደጋ ላይም እንደሆነ ትናግረዋለች። ይህም እንግዲህ ሳሚ፣ ወዴት ነሽ? እናንቺ እንዴት ነው ባክሽ እሱን ነጻ የምታዋጪው? በማለትም አሁንም እያፌዛት ሁሉን ነገር ይመልስላታል ማለት ነው። ይህም እንግዲህ ዳዊት ታሰረ፣ ዳዊት ታገተ ማለት ነው። ምን ነው ራሱን እንደ ጀብድ አይደለ የሚቆጥረው? ራሱ አይመጣም እንዴ? ማምለጥ አቃተው እንዴ? እያለም አሁን በማሾፍም ይመልስላታል። እሩትም በጣም ተናዳለች። እናም ወዲያውኑ መድረስ ይኖርብኛል በማለትም ትወጣለች። ታዲያ ሁሉንም ነገር ይህን ነገር የሰማውም ሳሜ ቀጥታ ወዲያውኑ ወደ ሳሮን ወደምትሄድበት ነበር የሄደና እየተከታተላትም ከዛው ከምትደርስበት ቦታ ድረስ አብሯት የሄደ ማለት ነው። በሌላ በኩል ደግሞ ህይወት እያሰበችና እየተጨነቀች ነው። ዳዊት ምን ነው ቀረህ? በሰላም ነው? በእኔ ምክንያት ምንም ነገር እንድትሆን አልፈልግም አምላኬ ሆይ ጠብቅልኝ ዳዊትን፣ እያለች እያሰበችና እያምሰለሰለች ነው። እንዲሁም ስልኩንም በመደወል እየሞከረችለት ነው። እናም ስልኩም ደግሞ አይሰራም። አምላኬ አይሆንም፣ አረ ጠብቅልኝ እያለችም እያሰበች ነበር። እናም ሳሚ ተከታትሏት ሳሮንን ካሰበችበት ቦታ አብሯት ይሄዳል ማለት ነው። ቀስ ብሎ አሁንም ዳዊት ከታገተበት ቦታም አብረው ይሄዳሉ ማለት ነው። ሳሮን ግን አትመለከተውም። ከኋላ ከኋላው ነበር የሚከታተላት። እናም ይሄን ነገር ሲያይና ሲመለከትም ሳሚ ደነገጠ። ሳሮ ስትሆንም እንዲሁም በጣም በግርምት ነበር የተመለከታት። እንዴ ሊሆን አይችልም፣ እንዴ ሊሆን ይችላል እያለም እጁን በአፉ አድርጎም ሲገረምና ሲደነቅም ነበር። ታዲያ ሳሚ በሁኔታው ግራ ተጋብቷል። እንዴት ሊሆን ይችላል በማለትም የሆነውን ሁሉ ማመን አጥቶታል። በመቀጠልም ሳሮንና ህይወትም ተገናኝተዋል። ህይወትም ጠየቀቻት ዳዊት የሆነውን ነገር ሰምተሻል? በማለት ስጠይቃትም ሳሮን ግን አሁንም በክፋትና በንዴት ነበር የምትመልስላት በአንቺ በህፃኗ ምክንያት አሁንም ትላልቅ ሰዎችና ሁላችንም ጉዳት እየደረሰብን ነው በማለትም ትናገራለች ትሳደባለች እንዲሁም ትበሳጭባታለች ህይወትም አይ ዳዊትማ በእኔ ምክንያት አንድም ነገር እንዲሆን አልፈልግም ስትልም ሳሮንም እሄው ደስ አለሽ እያለችም ሁሉንም ነገር በመነድር ነበር የምትመልስላት እናም ሁሉንም ነገር ጠየቀቻት ዳዊትን ትወጀዋለች ብላ ስትመልስላት ስጠይቃትም አዎ እወደዋለሁ በማለትም ትመልስላታለች ከዛም ሳሮንም እወደዋለሁ ነው ያልሸው አይደል ዳዊትና አንቺ አብራችሁ ኖራችሁ ማለት ህልምና ቅዠት ነው በማለትም ትመልስላታለች ህይወትም አሁንም ታስባለች ትጨነቃለች። እናም በአንቺ በህፃኗ ምክንያት እያለችም እየደጋገመች በምትናገርበት ሰዓትም የእናትነትን ነገር ብታውቂው ኑሮ ልጅ ስለሌለች ነው አይደል ስትላትም ተነስታ ፀጉሯን ታንቃታለች ማለት ነው። አረ በእናትሽ፣ እያሳመምሽኝ እኮ ነው፣ ሳሮን ልቀቂ ስትላትም እንደገና ትለቃታለች ማለት ነው። እናም አንቺማ ለይቶልሻል በማለትም ህይወትም ተነስታ ትሄዳለች። በሌላ በኩል ደግሞ ለስራ ባልደረቦቿም እየደወለች ነው ዳዊት ያገቱት ሰዎች ከአንዱ ባልስራ ባልደረቦቿ እናም የልጁ ስልክ እኮ አያነሳም፣ አይሰራም ልጁ ጠንካራና እንዲሁም ኃይለኛ ቢሆን እኮ ለቃችታል በማለትም አሁንም እየዛተችባቸው ነው። በመቀጠልም ሩት ትመጣና ሳሮንንም ትጠይቃታለች። ወንድሜን አስፈችልኝ፣ ካለበት ችግርም አስወጭልኝ ስትላትም እኔ እንዴት አውቃለሁ ያለበትን ቦታ ስትላት ታውቂያለሽ በእርግጥ ማድረግ ትችያለሽ። እንኳን ይሄንን ሌላም ታደርጊያለሽ። እህቴ እኔ የምፈለገው ወንድሜን ነው በማለትም ስትናገር ደክሞሻል አረፍ በይ ስትላት ዳዊት ጠፍቶ አንቺ እንደዚህ ትያለሽ ወይ ትላታለች። እሩትና ሳሮን አሁንም ተፋጠዋል። ከዛም እሩትና ህይወት በሌላ በኩል እያወሩ ነው አሁንም ስለ ዳዊት መጥፋትና እንዲሁ ስለ ሳሮን ጭካኔ ዳዊት ጠፍቶ እሷ ግን ምንም አልመሰላትም እያሉ ነው። የሳሮን ክፋትና እንዲሁም ስራዋ ከለት ከለት እየባሰና እየተበላሸም እንደሚመጣ እያወሩ ነው። እናም እንደዚህ እኮ ከሆነማ ጸባዋ ደስ አይልም እያለችም ነው ሩት። እናም ህይወትም ደግሞ አይ የቀድሞ መልካምነቷን ብታስቢ ኑሮ እንደዚህ ባላልሽ ነበር እያለችም፣ አሁንም ህይወት ለሳሮን መልካም ነገር ነው የምታወራላት። እናም አይ እኔ እንኳን የእሷ ነገር ሰልችቶኛል በማለት እያወራች ሳለ ሳሚ ለሩስ ስልክ ይደውላል። ስልኩንም አሁንም ትዘጋበታለች። ምንድን ነው አንቺ ደግሞ ስልክ የማታነሽው እያለ ነው። ታዲያ ህይወትም ማን ነው በማለት ስጠይቃትም አይ የሆነ ሰው ነው እያለች ትመልስላታለች። በሌላ በኩል ደግሞ አሁንም ታግቶ የሚሰቃየው ናሆም ወይም ዳዊት አሁንም ወንድ ከሆናችሁ ቀርባችሁ አዋሩኝ፣ እናንተ ፈሪዎች ናችሁ እያለ እንዲሁ በንዴትና በመበሳጨት አሁንም እየተሰቃየ ይገኛል ማለት ነው። በሌላ በኩል ደግሞ እሩት ራሴን አመመኝ ብላም ሶፋ ላይ ጋደም ብላ ነበር። እናም ውሃ ጠጭ በማለትም ሳሮን ለሩት የእንቅልፍ ክኒን ትሰጣታለች። እናም እሩትም እንቅልፍ እንቅልፍ ላይ በማለትም እዛው ላይ ትተኛለች ማለት ነው። ወዲያውኑ እንደተኛችም ልብሱንም ስታለባብሳት ከዛም ህይወትንም ትጠራታለች። ነይ ናይ ነው የምልሽ፣ በማለትም ስትሄድላትም ህይወትን አሁን የዳዊትን ቦታ እጠቁምሻለሁ፣ ሄደሽ ማጣራት ይኖርብሻል በማለትም አሁንም ታዛታለች። ከዛም ዳዊትን ላገኘው እንጂ ሲወልም ቢሆን እሄዳለሁ በማለትም ቦታ ተጠቁማታለች። ሳሮን ክፋት ነገር አስባለች። እናም መሄድ ነው ቻው በማለትም በደስታ ሩጣ ትወጣለች ማለት ነው። ሳሮን በጣም ደስ ብሏታል። ወዲያውኑም ወደ ስራ ባልደረቦቿ በመደወልም እዛው አካባቢ ናቸው አይደል በማለት አሁንም ትደውልላቸዋለች። አዎ ሲሏትም በቃ ልጅቷ መታለች፣ ራቅ ያለ ቦታ ወሽዳችሁ አስወግዷት በማለትም ስልኩን ትዘጋዋለች። በመቀጠልም የዋዋ ህይወትም እየሮጠች በምትሄድበት ሰዓት ሳሚ ያገኛታል። ወዴት ነሽ እባክሽ በማለት ሲጠይቃትም ህይወትም ዳዊት ያለበት ቦታ ሳሮን ጠቁማኛለች በማለት ትመልስለታለች። እናም እሷ ከጠቆመችሽ እሷ ለምን ከቦታው ድረስ አትሄድም? አንቺ መሄድ የለብሽም። ለአንቺ የማይሆን ቦታ ነው የጠቆመችሽ በማለትም እጇን አንቆ ይዛታል። እናም እባክህን ልቀቀኝ፣ ሊሄድ ዳዊትን ላገኘው በማለትም ትመልስለታለች። ከዛም አትሄጂም ነው ምልሽ እኮ የማይሆን ቦታ ነው፣ ደህንነቱ የተጠበቀ አይደለም፣ በማለትም ይዟት እጇን እየገተተ ወደ ቤት ይመልሳታል። በዚህ ሁኔታ ግን ሳሮን ትመለከታቸውም ነበር፣ በጣም ትናደድም ነበር። እናም ሶስታቸውም ተገጣጠሙ። ምን እያደረግሽ ነው እዚህ ምናለሽ? ትላታለች ህይወትንም። እናም ይሄ እኮ ሳሚ ነው በቃ የማይሆን ቦታ ነው ብሎ መለሰኝ በማለት ስትመልስላትም ሳሮን በጣም ተናደደች። ኤው ዛሬ ቁም ነገር ልትሰሪ ነበር፣ አሁን ጥቅመኛ ንሽ ባክሽ፣ በማለትም ትበሳጭባታለች። ሳሚም ህይወት፣ አንቺ ግቢ፣ እኔና አንቺ መውራት አለብን፣ በማለትም ከሳሮን ጋር ቁመው ያወሩ ነበር። ቅድም የት ነበርሽ? እባክሽ ስከታተልሽ ነበር፣ ወዲያውኑ ደግሞ ጠፋሽኝ፣ በማለትም የጠይቃትም ሳሮንም እናንተ ብቻ ናችሁ አይደል ዳዊትን የምትፈልጉት በማለትም ትመልስለታለች። ሳሚም ታዲያ ከዛ ቦታ ምን ትሰሪያለሽ? በዛውስ ለምን ቆይ፣ ወዲያውኑ ይጠፋሽኝ? ቆይ መንፈስ ነሽ እንዴ ሲላትም እሷ በጣም ተናደደች። ከዛም ሁሉ ሲጀመር ህይወትን የላክሻት ለምንድን ነው ደህንነቱ ያልተጠበቀ ቦታ በማለትም አሁንም አጥብቆ ይጠይቃታል። በሌላ በኩል ደግሞ እሩት አሁን ላይ እንደተኛች ነበረች። እሩት ምን ሆነሽ ነው ትላታለች። ህይወትም እስካሁን እኮ ተኝተሻል ስትላትም፣ እንዴ እስካሁን ነው እንዴ ተኛውት ትላለች። ምክንያቱም የእንቅልፍ ከኒን ስለወሰደች ሰዓቱን አላወቀችውም ነበር። አዎ ብዙ ተኛሽኮ እኮ ትላታለች። ታዲያ የሆነውን ነገር ልንገርሽ ማሩት ስትላት እሽ ስትላትም፣ ዳዊት ያለበትን ቦታ ጠቁማኝ ሳሮን ሂጄ ነበር። እናም በቃ ሳሚ ደግሞ አይሆንም ብሎ መለሰኝ ስትልም፣ እሮት ደግሞ ዛሬ በህይወቱ ሳሚ ቁም ነገር ሰራ ትላለች። እንዴ ምን ሆነሽ ነው? ነቅተሻል እንዴ ወይስ አልነቃሽም ትላታለች። መለሰኝ እኮ ነው የምልሽ ዳዊትን አታገኝም ብሎ ሳሚ መለሰኝ አልኩሽ ትላታለች እሩትን መልሳ አዎ ደህንነቱ ያልተጠበቀ ቦታ ነው የእርሽው ትላታለች በሌላ በኩል ደግሞ ሳሚ ናሆም ወይም ዳዊት ከታገተበት ቦታ ሂዷል እናም አንተ እዚህ ነው እንዴ የተቀመጥከው በአክህ አንተ ራስህ ግን እንደ ጀብድ ነበር እኮ የምትቆጥረው ጀግና ነ ይትል ነበር እኮ ዛሬ ምነው? በማለትም ያሾፍበታል። እናም ዳዊትም ሳሚን ሲያየውም አንተ አንተ ነህ ለኪ አንተ ውሻ ይለዋል። እናም ናፍታይ ነው ምልህ ሲለውም በአክህ አትለፍልፍ፣ እኔ የመጣሁት ላድንህ ነው እንጂ እኔ አይደለሁም በማለትም ይመልስለታል። እናም ሳሚ ደግሞ አሁን ላይ ቀድሞ ጀግናኔ ስለሚለው እያበሸቀውም ስለነበር አሁን በተራው ሊያበሽቀው በቃ ጀግናኔ ትል ነበር ግን ዛሬ ታየልህ እኮ እያለም አሁንም ሳይፈተው ይከራከረዋል። እናም ጊዜ መውሰድ የለብንም እባክህን ፍታኝ ታስሬ እኮ ነው ሲልም ራስ ግን አድን እንጂ ተነስ ይለዋል። ሁለቱ እጆቼም ታስረዋል እናም እንዴት ውዬ ነው የምነሳው በማለትም ይጠይቀዋል። ሳሚን ፈታው እና ይልቁንሳ መስገና ሲለውም ሳሚን በጥፊ ደርግሞት ይሄዳል ማለት ነው ዳዊት። በመቀጠልም ዳዊት ወደ ቤት ሄዷል። እሩትና ህይወትም በጣም ደስ ብሏቸዋል። በፈገግታም ተቀብለውታል። ደህና ነህ ወንድሜ፣ እንዴት ነህ ብለውም ስመውትም ይቀመጣል። እናም ባለበት እንዴት ነው ያለህበት የቆየበት በማለትም ሲጠይቁት አሁንም ሳሚ እንዳዳነውና እንዳስፈታውም ይናገራል። ዛሬ ቁም ነገር ሰራ፣ ይላሉ ሁለታቸውም። እውነት የእኛ ሳሚ እኛ የምናውቀው በማለትም ህይወትም ተደነቀች። በዚህ መሀል ሳሚ መጣ። እናም ምን ነው ተደነቃችሁ እንዴ በማለትም ጠየቃቸው። አዎ፣ ዛሬ ቁም ነገር ሰራህ በማለትም እሩት ተነስታ ልትስመው ስትልም አይ፣ እኔ ምስጋና አያስፈልገኝም በማለትም ይመልስላታል። በዚህም ደግሞ ሳሚ አሁንም ናሆምን እየጠየቀው ነው። አንተ ቆይ በዛ በምስጋና ፈንታ እንደዚህ ነው በጥፊው ላይ የመጣህ በማለትም ይናገራል። እንደዚህ ላደርግ የገፋፋኝ አንተ ነህ በማለትም ዳዊት ይመልስለታል። ሳሚን በጣም ተናዷል። በቃል ሂድላችሁ በማለትም ይሄዳል ማለት ነው። በሌላ በኩል ደግሞ እሩት የእንቅልፍ ክኒን የሰጠችበትን ወረቀትም ታገኘዋለች ሳሮን የእንቅልፍ ከኒን ሰጥተሽኛል፣ ማለት ነው እያለች ነበር የዛሬው ቪዲዮ ያቆመው። ስለተከታተላችሁኝ እና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ቻው ቻው።